ሰላም ሰላም ጉዳይ አሞዴር አሊ ዩቱብ ቻናል ተከታዮች ሁሉ ሁላችሁንም ሰላም ብያለሁ። ሰሞኑን ጠፍቼ ነበር ዛሬ ብቅ ብያለሁ። ሁላችሁንም እጅግ በጣም አመሰግናለሁ። ቪዲዮቹ እውነት ላይክ እያደረጋችሁ ነው። አሁንም ግን ብዙ ከእናንተ ይጠበቃል። ድጋፋችሁን እንፈልጋለሁ። ቪዲዮቹ ስታዩ ውስጥ ላይክ፣ ሼር እያደረጋችሁ ለወላጅ ዘመዶቻችሁ ደግሞ እንዲዳረስ ሼር በማድረግ ኮፒ ሊንክ እያደረጋችሁ አዳርሱልኝ። እጅግ በጣም አመሰግናለሁ። ሰብስክራይበሩም ወደ ሁለት ሺህ ሊገባ ነው አሁን እጅግ በጣም አሪፍ ነው። እይታው ብቻ ግን አንሶታል እሱንም ቢሆን ለሰዎች ለኳስ ወዳድ ለምታውቁት ሰው በሙሉ በማዳረስ ሸር በማድረግ ትብብራችሁን እንድትወጡ እጠይቃለሁ። እውነት እጅግ በጣም አመሰግናለሁ። ያው ክለባችን ማንችስተር ዩናይትድ ነው ዛሬ ማንሳት የፈለኩት። እንደምታውቁት ዩናይትድ አስራ አምስተኛ ሆኖ ጨርሶ አሁን አንድ ተጫዋች ነው እስካሁን ያስፈረመው። በጣም ከብዙ ተጫዋቾች ጋር ስሙ ይነሳል፣ ግን ማዛወር አልቻለም። ሊቨርፑል አምና ሻምፒዮን ሆኖ እንግዲህ አሁን ያለቀው ሲዘን ሻምፒዮን ሆኖ አግሬሲቭ ሆኖ ዝውውር እየፈጸመ ነው። እንደምታዩት በጣም ቁልፍ ቁልፍ የሆኑ ሌላ የተሻለ ሻምፒዮን አሸናፊ ቡድን እየገነባ ነው። ይሄን ማድረግ የነበረበት ማንችስተር ነው ግን ያረጋግጡ አንድ ተጫዋች እንግዲህ ያው የብራያን ከብሬንትፎርድ የመምጣቱ ነገር እርግጥ ነው ተብሏል። ሁለተኛ አቅርቧል ተብሏል። ለዝውውሩ እነሱ አስቸጋሪ ናቸው ዝውውር ላይ በጣም ግን ያም ቢሆን አሁን ለቅድመ ውድድር አሁን ዛሬ ኦፊሻል እንደተደረገው ከስራ ቀን በኋላ ተጫዋቾች ይመጣሉ። ለቅድመ ውድድር ዝግጅት ለመምድ ይጀምራሉ። ከሀያ አምስት ቀን በኋላ ደግሞ ጨዋታ አለ። ቅድመ ዝግጅት ላይ ልጆች መኖሩ ለሲዝኑ እጅግ በጣም ወሳኝ ነው፤ ይታወቃል። አሁን እነዚህ ልጆች አዳዲስ ልጆች ወደ ማንችስተር ካልመጡ ልክ አሞሪም ከዚህ በፊት ልጆቹ በቂ ዝግጅት ስላላገኙ ነው ምናምን የሚለው አይነት ስበብ ሊደገም ነው ማለት ነው። ሲያመጡት የሚያስፈልግህን ተጫዋቾች እናመጣለን ብለውት ነው። ግን አሁን ያን ነገር እያደረጉለት አደረግ ጊዜ ነበረ። አሁን በቶሎ ብሎ ሁለት ሶስት ተጫዋቾች አምተውለት ቅድሞ ዝግጅቱ ጋር አብረው እንዲሰሩ አዳዲስ ተጫዋቾች ማድረግ ነበረባቸው። በጣም ቀርፋፋ ሆኗል። እኔ በእርግጥ እሱም ተናግሮ አላሉ ቶሎ ብሎ ልጆቹ እንዲመጡብን ይፈልጋሉ ብሎ እዛ ሰጥቷል ተብሎ፣ አሁን የብሪያን እና የብሪያን ካለቀ ከኩኛ ጋር ሁለት ተጫዋች ይሆናል። እኔ ቁልፍ ተጫዋች ደግሞ ላለው ከአጥቂ በላይ ስምንት ቁጥር ላይ ሰው ያስፈልጋል ሌላ ኳስ የሚችል በአሲስት ምንም በቃ አሁን ው ኦጋርቴን ሚያጋ ሆኖ የሚጣመራል አለ፣ ቡርኖም አለ፣ ግን ሌላ ደግሞ በኳስ የላቀ ተጫዋች ያስፈልገዋል ማንችስተር ብዬ አስባለሁ። ከአጥቂው በላይ እሱ ያስፈልገዋል። አሁን አጥቂው የሆይኑን መሄድና ለመሄድ ይወስናል ብዬ አስባለሁ። ግብ ጠባቂም በዛው እንደዛው። ማንችስተር ብዙ ቦታዎች ችግር አለ፣ ግን መቅደም ያለ ሁሉ ዝውውሮች በአንዴ ይፈጽማሉ ማለት አይደለም። ግን ስምንት ቁጥር እራሱ ያስፈልገዋል ብዬ ነው የማስበው አሲስት የሚያደርግ አሁን ከሁለቱ ከብሪያን እና ከማቲያስ ግብ ይገኛል ብዬ ስለማስብ ነው። ልጆቹ በጣም ግባግቢ ናቸው፣ አሲስት ማድረግ ይችላሉ። የእነሱ መኖር ቡርኖም እነ ሆይሉንዱም ካለ ካልሄደ የእሱ ግብ የማስቆጠር እንትንም ይጨምራል። ያ ደግሞ ከሆነ ተከላካይ ክፍሉ ጫና ይኖርበት ለ ከፊት የሚያገባ ከሆነ በፊት እኮ ማኝሰር በጣም አባካይ ስለነበረ ነው እነዚህ ልጆች ሪከርዳቸው እስካሁን ያየነው ስታቱ ግብ ላይ ጥሩ ናቸውና ይሄ አጥቂ ግዴታ ላይሆኑ ይችላል። ከዛ በፊት ስምንት ቁጥሩን እንዳልኳችሁ። ሌላው ግን ግብ ጠባቂ ነው፣ ግን አሁን እንደምናየው ከሆነ በረኛ የሚያስፈርሙ አይመስለኝም። የማርቲናይዝም ደግሞ ዋጋው በጣም ጨምረ። ስቶሚላ ወደ አርባ ነው የሚጠይቀው። የአካል ተሳካ ቆናና በማኝሰር መቆየት እርግጥ ነው ማለት ነው። እሱም የመቆየት ፍላጎት አለው ተብሏል እና መልቀቅ አይፈልግም ማኝሰር ነው። እኔ አሁን ከፊት ያሉት ከተጠናከሩ የእሱ መቆየትም ያን ያህል ስጋት ይሆናል ብዬ አላስብም። ምክንያቱም ማንችስተር ጫና ጥሩ ከፊት የሚያገባ ምናምን ከሆነ ለተከላካዩም ለግብ ጠባቂም ኮንፊደንስ ይሆናል እና ተጋጣሚ ቡድንም መቶ ፕረስ አያደርግም። በቃ ሙሉ ለሙሉ ባለው ሀይል አያጠቅም፣ አያጨናንቅም። አሁን እኮ ማንችስተር በፊት ከፊት አለማግባቱ ድምዱ መሆኑ እኮ ነው ይሄን ያህል እንዲጠቃ ያደረገው። እና ከፊት ያሉ ከተስተካከለ የበረኛውም ሊስተካከል ይችላል። እና የኦናና መሄድ እኔ ብዙም እርግጠኛ አይደለሁም፣ እንደውም ይቆያል የሚለው ነው የሚያደለው። ከማስፈረሙ በዘለለ ልጆቹም እየሄዱ አለ ሁ ማንችስተር የጠየቀባቸው ዋጋ የሆነ ራሽፎርድ፣ አንቶኒ፣ ሳንቾ ስማቸው ክለቦች ጋር ስማቸው ይነሳል፣ ግን እስካሁን ግልጽ በሆነ ነገር የሄደ ተጫዋች የለም። የእነሱ ሄድ እጅግ በጣም ወሳኝነት አለው። ምክንያቱም ማንችስተር እነሱን ካልሸጠ ተጫዋች መግዛት ራሽፎርድ ሁን ራሽፎርድ እና አንቶኒ ሳንቾ በተለይ ሶስቱ መሄዳቸው ግድ ነው። ከእነሱ የሚያገኘው ብር ተጫዋች ላይ ቡሉ ላይ ቢቆዩ ችግር ይሆናሉ። ስለማሰብ እንደምታውቁት ራሽፎርድ ባርሳም በቃ በአለ በማርያም ማለት ነው። የቀረው ሂዶ ወደዛ መሄድ ፈልጓል። ሳንቾም እንደምታውቁት መመለሱ ለማንችስተር መልበሻ ክፍሉ ሙሉ ነው፣ ነገር ይወጣብጣል። አንቶኒ ጭራሽ ሲያለቅስ ነበር፣ አይታችሁ ጠሩ። በራስ መታመኑ በጣም ወርዷል። አሁን መጥቶ ማንችስተር ቤት ውስጥ ያንን ያገኘ ጭራሽ ሊጉ ራሱ አይሆነ። እኔ በነገራችን ላይ ከራሽፎርድ ከአንቶኒ ከሳንቾ ምረጥ በባል አንቶኒ ነው መርጠው ምክንያቱም ልግመኛ ተጫዋች አርገ በዛ ላይ ደግሞ እንደ ራሽፎርድ እኮ ለወቅሶ አልችልም። ራሽፎርድ እኮ ልግመኛ ነው። በዛ ላይ የቤቱ የካሪንግተን ልጅ ሆኖ እንደዚ አይነት ከማንም በላይ ለዚ ማሊያ መዋደቅ የነበረበት ተምሳሌ ሆን የነበረበት እሱ ነው፣ ግን እንደዛ አያርግልም። እሱ አንቶኒ እኮ እንደውም አያነጨነጭም። በጣም መቼም፣ ብሩ ተከፈሎ፣ በጣም ውድ ነው። ና ብ ለንጠለ አይችልም። እምቢ ማለት አይችልም እሱ። ይህን አትክፈሉ ሊል አይችልም እሱ። ተጠያቂ ሊሆን አይችልም ሜዳ ላይ ባለው ፐርፎርማንስ ነው እንጂ እሱ ተጠያቂ ግን አሁን ራሽፎርድም የሚገዛው ከጠፋ በዛ ላይ ማንችስተር ደሞዘ ቁጥ ካላስፈረመ እዛ ላይ ሊጠቀምበት ይችላል ተብሎ የተወራ ነው። የእነሱ ሄድ እጅ በጋርናቸው ጋርናቾ ትናንትና እንደውም የራሽፎርድ የአስቶሚላ ማሊያ ለብሶ ስለታየ እጅግ በጣም ትልቅ ትችት እየደረሰበት ይገኛል። እኔ ያው ሁሉም የለበሱ ስለሆነ እሱም አትርሶኝም ለማለት ይሆናል። ያን ያህል ሳይሆን እኔ መሄዱ የአካዳሚ ሊስ ሲሆን ለማንችስተር ለፒኤስአሩ እጅግ በጣም ይጠቅማል ነው ልጆቹ እስከ ዛሬ በአሳዩት ፐርፎርማንስ ነው። በእርግጥ ገዢ እያጠፋ ያለው ያንን ፐርፎርማንስ አይቱ ማን ይግዛቸው ነው። ግን ከማንችስተር ሲወጡ ደግሞ ሌላ እየሆኑ ስለሆነ ሪስክ ወስዶ የሚገዛ አይጠፋም ብዬ ነው የማስበው። ግን እንቅስቃሴዎች የሉ አሁን በጣም የሚያሳዝ ነው የማንችስተር ይህን እንደዚህ መጥፎ ሲዝን አሳልፎ አግሬሲቭ የሆነ ዝውውሮች አለመፈጸሙ ነው እጅግ በጣም የሚያበሳጨው። እንግዲህ ከአስራ አራት ቀን በኋላ ከመጡ በዛ 14 ቀን ውስጥ እንግዲህ የሚፈጸሙ ዝውውሮች ወሳኝነት አላቸው። ምክንያቱም ተጫዋቾች ቅድመ ዝግጅት ላይ ከተገኙ ለሲዙ ጥሩ ይሆናል። ካልሆነ ግን ሌላ እንግዲህ በቂ የቅድመ ውድድር ዘመን ዝግጅት ስላላገኘ ነው ምናምን የተባለ ምክንያት ሊሆን ነው። እና አሁንም ይሄ ዝውውር እስካልተፈጸመለት አሞሪምን ምንም በቃ የተሻለ ነገር እንዳያሳይ እንቅፋት ይሆናል ብዬ ነው ማስበው። እኔ የሚሰማኝ እንግዲህ ይህ ነው፣ ስጋት ይሄ ነው። እስቲ እናንተ ግን ስለ ማንችስተር ዝውውር ዝምታ የተሰማችሁም ኮመንት ላይ አስቀምጡ። ቪዲዮውን ደግሞ ላይክ፣ ሼር ለወዳጅ ዘመዶቻችሁ ቫይራል እንዲወጣ አዳርሱት። እውነት ሁላችሁም እጅግ በጣም አመሰግናለሁኝ። አሁን ሰብስክራይቡ ያው ለክፍያ ሞልቷል። የቀረኝ የእንትን ሰዓት አራት ሺህ ሰዓት ይጠይቃል እና አሁን ወደ ሺህ ዘጠኝ ምናምን ነው ወደ ሁለት ሺህ ምናምን ይቀረኛል እና እሱን እየገባችሁ ፕሌሊስት ኦንላይ ሁሉ ቪዲዮዎች ብትመለከቱ ሁላችሁም የክፍያው ይጀምራል ማለት ነው። አራት ሺህ ስለሚሞላ ይህን በማድረግ ተባብሩኝ። ሁላችሁም እጅግ በጣም አመሰግናለሁ። ቴንክዩ።